የእሷ በቀሏ እንባ ብቻ የሆነ እንባ ደግሞ ከባድ እምባ አደገኛ ነገር ነው። እምባን እንጠንቀቅ። በተቻለም ማንም እንዳያለቅስብን፣ ባያታችን ነቢዩ ሰላዋቱ ረቢ ወሰላሙሁ ዓለይ ስለ ሰው የሆን ነገር ሲነገራቸው፣ ኖ አንዳች ነገር አትንገሩኝ። እኔ ከመካከላችሁ ስወጣ የማንም በደል የሌለብኝ ማንም ያላዘነብኝ ሆኜ መውጣት እፈልጋለሁ። ወደ አኸራ መሄድ እፈልጋለሁኝና ኖ ብለው ከለከሉ። ሰለዋቱ ረቢ ወሰላሙ አለ። የሚስት ለቅሶ ደጋግመን በየዱሩሶቻችን እንላለን። የሚስት ለቅሶ ያለበት ባል ተስፋ ይቁረጥ፣ አይሳካለትም። የእናት ለቅሶ እንዳለበት ልጅ ነው፣ አይሳካለትም። ወላሂ እንድቹ ሀያቱ እንደተደበሰበሰ እንድቹ እዛቹ እንደተንከባለለ አፈር እየላሰ የተነሳ እየወደቀ እየተነሳ ይኖራል። ወሀከዛ ላ የተገየር ወላ ይወፈቁ ሊተውፊቅ ላሂ አዘ ወጀል የትኛውንም መልካም የሆነን ነገር አያገኝም። የሚስት ለቅሶ ያለበት ወከዛሊከ፣ ሁለተኛው ሚስኪን የቲሞችን ጉዳይ ተጠንቀቋሉ። ሰለዋቱ ረቢ ወሰላሙ አለይህ ኢዘን የሚስኪንን በደልና የሚስትን በደል የቂያ ማለታ አላህ ዳኛ፣ እነዛ ተበዳዮች ከሳሽ፣ እኔ ደግሞ ጠበቃ ሆኜ ነው መቆመው። ተጠንቀቋል። ሰለዋቱ ረቢ ወሰላሙ ከምና የተጠነቀቀ ስንታችን እንጠነቀቃለን? ያጀማ ክብደት ውስጥ ገብቶናል። ደካማ ስለሆነች እጅህ ላይ ስላለች ስለምታስተዳድራት አንተ ባልነህና፣ አርጃሉ ቀዋሙና ዓለ ኒሳ እምትለዋን የቁርአን አያ ጃሂሉም ሁላ አፍዟታልና፣ ዓሊፍን የማያቅ ሁላ አርጃሉ ቀዋሙና ዓለ ኒሳ እምትለዋን አያ አፍዟታል። ለነብስያው ስለተመችች ወንዶች በሴቶች ላይ የበላይ ናቸው ተቆጣጣሪ ናቸው፣ አስተዳዳሪ ናቸው፣ ገራፊ ናቸው፣ ደብዳቢ ናቸው ብሎ ስለተገነዘብን። ሆኖ ኖ ኖ እንደዛ አይደለም። የቁርአኑ አያ የሚለው ወቢማ አንፈቁ ሚን አምዋሊሂም ቀዋማነት በማስተዳደሩ ነው፣ የሚያስፈልጋትን ነገር በማሟላቱ ነው፣ እንዳትሳሳት በመመለሱ በመምከሩ ኢላ አኽሪ። ወንድ እንደሆነ አስተዳዳሪ ኃላፊነት ይሄ ዲሲሽን ሜከር የሆነ ሰው ማንነት ማለት

ዕርዱ አልሙስሊም የሙስሊም ወንድምህን ክብር መንካትክ ነው። ከወለዶች የከፋ ወለድ አሉ ሰለዋቱ ረቢ ወሰላሙ ወለድን ሲነግሩን ማለት የወለድን ከባድነት ሲነግሩን ነገሩን ነገሩና ከወለዶች የከፋ ወለድ ደግሞ የአንድ ሙስሊምን ክብር ያላግባብ መንካትና ቀልቡን መስበር ማሸማቀቅ ነው አሉ ሰለዋቱ። ስንቱን እያሸማቀቀን ቆየናል እ ስንቱን ፂም ያሳደገውን፣ ሱሪ ያሳጠረውን፣ ለዳዕዋ የሚንቀሳቀሰውን፣ ጥንካሬ ያለውን ኢማም፣ ጥንካሬ ያለውን የመስጂድ ኮሚቴ፣ ጥንካሬ ያለውን የኸይር ሰራተኛ የሆነ ኒቃብ የለበሰች ሂጃብ የለበሰች እስላማዊ ማንነት አመለካከት ያላቸውን ሰዎች በሙሉ ስናሳቅቀው ስናስ